ሰላም ሰላም፣ እንዴት ናችሁ የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ በዋሳብ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎች እና ከእነሱ ከፊደሎች ውስጥ የወጡ የተወሰኑ ቃላቶች አሉ፣ እነሱም መስርተን ትምህርታችን እንጨርሳለን። ከአማርኛ በተጨማሪ እንግሊሽ ሂሳብ በግል እንሰጣለን። አሁን ቀጥታ ፊደሎችን በፊት እንቆጥርና

ኛ እሺ፣ አሁን እንግዲህ ከታች ያሉት ቃላቶችን ስናይ የመጀመሪያው ቃል ምን ይላል? ተኛ ይላል ማለት ነው። ተኛ የሚለውን እንግዲህ ከታቱ የአንደኛው ተን ወሰድን ከኛኙ የአራተኛው ኛን ወሰድን እና ሁለቱን በአንድ ላይ ምን የሚል ሰጠን? ተኛ የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ተቸ ተቸ ተቸ የሚለውን ደግሞ ስናይ ከተቱ የአንደኛውን ወሰድን፣ ከቸቹ አሁንም የአንደኛውን ወሰድን። በአንድ ላይ ሁለቱ ተቸ መተቸት፣ ነገሮችን መተቸት ማለት ነው። እሺ ቀጣይ ሀና ሀና የሚለውን ደግሞ ስናይ ከሀሁ የአንደኛ ከነኑ የአራተኛ ና በአንድ ላይ ሀና ይላል ማለት ነው። እሺ። ቀጣይ ትችት ትችት የሚለውን ደግሞ ስናይ ትችት ከተቱ የስድስተኛ ትን ወሰድን ከተቱ አሁንም የስድስተኛ ከተቱ ደግመን የስድስተኛ ትን ሁለት ያርግን ወሰድን ማለት ነው። መጀመሪያ እና መጨረሻ ላይ ሆነው መጡ ማለት ነው። በአንድ ላይ ትችት ይላል ማለት ነው። ቀጣይ ሆነ ሆነ የሚለው ደግሞ ከሀሆ የመጨረሻው ሆኖ ወሰድን፣ ከነኑ የአንደኛው ነን ወሰድን እና ሁለቱ ባንድ ላይ ሆነ ይላል ማለት ነው። ቀጣይ ቱታ ቱታ የሚለውን ደግሞ ስናይ ከተቱ የሁለተኛው ቱን ወሰድን፣ አሁንም ከተቱ የአራተኛው ታን ወሰድ፣ ሁለቱ በአንድ ላይ ቱታ ይላል። ሁለቱም ፊደል ከተቤት ነው የሚገኝ። በአንድ ላይ ቱታ የሚል ቃል ሰጠን ማለት ነው። ቀጣይ እና የመጨረሻው ደግሞ ትንኝ ትንኝ ይላል ማለት ነው። ትንኝ የሚለውን ደግሞ ስናይ ከታቱ የስድስተኛው ትንወሰድን ከነኑ አሁንም የስድስተኛው ንን ወሰድን፣ ከኛኙ አሁንም የስድስተኛው ኝን ወሰድን እና በአንድ ላይ ትንኝ ይላል ማለት ነው። ትንኝ። ስለዚህ የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላምና ጤና ተመኘውላችሁ። መልካም ጊዜ።